አቦ ዛሬ በቃ ተፈጥፎ ነው ምላችሁ። በዚህም በዚህም በዛም ትረሸናለ። ግባ እናወጣው፣ ሁለት ግባ። ምን ታሞቃለ? ግባ በትኩሱ። ራስ አሞቃል። እሱማ ስለምወድ ነው፣ በኋላ ይበርዳል።